እናንተ አብይን ስጠሉት እኔ ይወደዋል፣ አልስማማም ከእናንተ ጋር ነፍሰ በላ ናችሁ። አብይ ሳምባዬ ነው ሲል የነበረው የአማራ ልጅ ነው። ይ ሳምባችን አብይ ነው ሙሴ ነው ያለው ጄኔራል አሳምነው ጽጌ ኢትዮጵያን ያሻገረው ሙሴ አብይ ነው ብሎ ለ በአብይ እንደ አማራ የሸቀለ የለም። በአብይ ጌታ ምስክሬ ኦሮሞ አልሸቀለ በአብይ የሸቀለው አማራና አማራ ብቻ ስትሉ ከርማችሁ አብይ ገዳይ ነው ብትለኛው እስቅባለሁ። ፖለቲካችሁ ጠቅማችሁን እንጂ በፍጹም ስለ ሀገር አስባችሁ አታውቀው። አሁንማ ቤት በኩል ልትጥሉት። አብይ አሁን አባይን ገደበልሽ ሽጦታል ብላችሁ ነበር አይደል? ፕሮፓጋንዳም ሰው በአሁን ሰዓት ከማናችሁ በሚሊየን እጥፍ አብይ ይበጣችኋል። አከተማው ከዚህ በኋላ አብቹ። ዮኒ ማኛ ሶሻል ሚዲያ ላይ ያለላ ለአንተ ስራ አንሰራ አብቹ። መጀመሪያ ላይ ስህተቶች ነበሩ። ስህተት የሠራው መቼ ነው? እኔም ቢያዳምጠኝ ዛን ጥሩ ነበር። ተው፣ የመደመር ምልክት የመደመር ፕሪንሲፕል አይሰራም። ማንንም ከውጪ መሳሪያው ሳያስመዘግብ ሳይፈርም ኃላፊነት ሳይወስድ አታስገባ፣ ገባ ኢትዮጵያ ብዬ ነበር። ሀቅን እናውጣ። ኢትዮጵያ ወደ ሰላም መንገድ እየሄደች ነው። የሚገርማችሁ መለስ ዜናዊ ነብሱን ይማረው፣ እውነቴን ነው የምናገረው። መለስ ዜናዊ ወደ መጨረሻ ላይ ከአዲስ አበባ ልጆች ጋር ተግባባ፣ በጣም ተግባባ ከአዲስ አበባ ልጆች ጋር። የዛን ነው ህወሓቶች ይጠሉት በቃ። ስለ ኢትዮጵያ መጨነቅ ጀመረ። ስልጣኑላ ደብሮት። እኔ ስልጣኑላ አልፈልግም አለን። ጌታ መሰከረ ተግባባዝ ህዝቡን ሲያው መስኪን ነው የተሳለው። አዲስ አባ ላይ ሲጣ በጣም መስኪን ነው፣ ኢትዮጵያ ሲጣ መስኪን ነው። አብሮም ጎጃም ትግራይ አንድ ሲገነዘብ ስልጣኑ ለደበረው በቃ፣ ዱክ ብሎ ምን ለማለት ነበር? ግን እየደበረው እየደበረው። አዲስ እንደዚህ የሚባል ነገር የለም እና እየተግባባ ሲሄድ በሉት በሉት፣ እራሳቸው ነው። የኛ ዓላማ ሌላ ነው የኛ እንትን ሌላ ነው ብሎ አስበሉት። አሁንም አቤቹ መጀመሪያ ላይ ስህተቶች ነበሩ። ስህተት የሰራው መቼ ነው? እኔም ቢያዳምጠኝ ዛኔ ጥሩ ነበር። የመደመር ምልክት የመደመር ፕሪንስፕል አይሰራም ስለ አልሰማ ብለን ነበር። እንዴት ማንንም ከውጭ መሳሪያው ሳያስመዘግብ ሳይፈርም ኃላፊነት ሳይወስድ አታስገባ ኢትዮጵያ ብዬ በዛ ጊዜ አልገባው። መግባት ይችል ነበር። ማንም አትቀበላል አረ መደመር ነው ሰው እና አሸሽ አሸሽ አብይ መጣልን ከመሸ የሚል ዘፈኖች ነበሩ። አብያ በያሉት ስሙና ሳንሰው ስሙና ሳንሰው፣ ይቅርታ አርጉልኝ ጴንጤዎች፣ ይሄ የሀገራዊ ዜማ ስለሆነ ነው። ጴንጤዎች ቤተሰቦች ልበለበት አንዴ። አብያ በያሉት ስሙና ሳንሰው ስሙና ሳንሰው፣ ከድንጋይ ይበልጣል ለተሸከመው ሰው እያሉ ዘመሩለት ዘመሩለት። በቃ የመጨረሻ አብታዊ ዘፈን አይደለም፣ አቤታዊ ስም ቤት ነው። እና ዘፈኑለት፣ ቀወጡት፣ የመጨረሻ ቀወጠውት ምናምን ነገር በቃ በቃ ተስማምተናል፣ ተስማምተናል ተብሎ በተለይ አጨብጫቢ ሙሉ የነበረው አጨብጫቢው የአማራ ፖለቲከኛ አጨብጫቢ የነበረው በዛ ሰዓት ሙሉ ፖለቲከኛ የአማራ ፖለቲከኛ አጨብጫቢ ነበር። አማራ ሲያጨበጭብ ኦሮሞ ጠላው፣ አቢቹን ታስታውሱ እንደሆነ አማራ ሲያጨበጭብለት ኦሮሞ ይሄ እነዚህ ሰዎች ግን ሊወስዱብን ነው እንዲያሉ እና ተጠራጠሩ። ጭራሽ ይሄ ሰው ኦሮሞ አይደለም አማራ ነው ማለት ጀመሩ ኦሮሞ ይሄማ በታምር በታምር ኦሮሞ ነው፣ እንዴት አማራ በዚህ ደረጃ ሊወደው ቻለ? ብለው ጭንቅላታቸው ለምን ኦነግ ያስቀመጠላቸው ነገር አለ። ምኖች ኦሮሞዎች አማራ ችግሩ ምንድነው? አይጠይቅ፣ አያመዛዝንም። ችኩል ችኩል የሚለዋል። አሁን ለምሳሌ አማራ አብይ የምትለው አሁን ይጠሏል። የመጀመሪያ ክሊፕ የለቀቀው አማራ ነው። ይቸኩላል፣ ይሸኩላል። የአማራ ሰው ቸኳይ አሸ ሸ አብይ ሳምባይ ነው ሲለው የነበረው የአማራ ያማራ ልጅ ነው። ይቸኩላል፣ ዝም ብሎ ይቸኩላል። ሳምባችን አብይ ነው ሙሴ ነው ያለው። ጀነራል አሳምነው ፅጌ ኢትዮጵያን ያሻገረው ሙሴ አብይ ነው ብሎ ነው ያለ። እሱም ብሎ ነው ያለፈው እሱ በምን ብለህ ነው አሁን ታሪክ ብትፅፍ ራሱ እሱ ያለውን ነው የምጽፈው። ሲዘፍን ሙሉን ሲዘፍን የዋለለት ሲሸቅልበት የዋለው አብይ እንደ አማራ ይሸቀል አይደለም። አብይ ጌታ ነው። ሸቀለ ኦሮሞ አሸቀለ። አብይ የሸቀለው አማራና አማራ ብቻ። ዘፈን ሰራበት ሙሴ ነው ያለው። ስልጣን አገኘበት፣ ምን አገኘበት? ከዛ በኋላ ደግሞ ማክረክ ጀመረ። እራሳችሁ ቸኩላችሁ ትገቡ ትገቡና መውጫ ታጣላችሁ። መውጫ ሲመጣ አላወቅ ነውም ነበር። ማን ተጣደፋል ታዲያ ቀስ ብላ አታውቅም እንዴ? ምን አጣደፈ? ሌላው ቀስ ብሎ ማወቅ ሲችል እንደ ሌላው ቀስ ብለ እንደ ሌላው ማህበረሰብ ቁጭ ብለ መስማት ስትችል ሳላቀው ሞ ወድጃው ነበር። ሳላቀው እኮ ነው ዘፈን የሰራሁለት። ሳታቀው ለምን ሰራል? ማን አለ? ምን አጣደፈ? ምክንያቱም ቀድመ አጀንዳ ሆነ ጀግና ተብለ ስምን ለምን እንዲመሰከርልን? ስምን እንዲመሰከር አብይ አብይ አብይ ስትሉ ከርማችሁ አብይ ገዳይ ነው ብትለኛው እስቅብሃል ነው አነገስተው አንተ ነው ያልክበት። ሌሎቹ ቆይ ያሉ ነበረ። ቆይ አልሰማም ያላችሁ፣ አሁን መጥተህ ደግሞ ለምቦጭ ብትጥል? አንተ ስትፈልግ መደገፍ አንተ ስትጣላ አልጠላም። አንተ እንዲያው አንተ የደገፍከው ጊዜ ነው የምጠራጠር። በአሁኑ ሰዓት ጌታ መስከረኝ፣ እናንተ ስትደግፉት አብይን እኔ መጠራጠር ጀምራለሁ ነው። አላምናችሁ እናንተ አብይን ስትጠሉት እኔ ይወደዋል። አልስማማም ከእናንተ ጋር ነብሰ በላ ናቸው። ፖለቲካችሁ ጥቅማችሁን እንጂ በፍጹም ስለ ሀገር አስባችሁ አታውቀውም። ውሸት አምናችሁ አሁንማ ቤት በኩል ልትጥሉት አብይ አሁን አባይን ገደበልሽ ሽጦታል ብላችሁ ነበር አይደል? ፕሮፓጋንዳም ሰው ነዳጅ አወጣለሁ ገና ኒውክሊየር እየጨመረልን ነው ተንሰቅስ ቃል ቀስ ብለዋል። ምን ታመጣለህ ከመፈረካከስ ውጪ የምታመጣው ነገር የለም። ስተቶች ተሰርተዋል። 100% አብይን አምጥተህ ብትጠይቀው ስተት ሰርተዋል እዚህ ጋር ብትለው አዎ፣ ምን ምን ነው የሰራው ይነግራሃል። አብይ አብይ መጥቶ ይነግርሃል። ስተቶች አሁን ስህተት ሰርቻለሁ ይሄ መሆን አልነበረበትም ይሄ መሆን ነው ይሄ መሆን አልነበረበትም አሁን ግን ከስህተት የተመራ ያለ ይላል ስህተት አልሰራም የሚል ሌባ ብቻ ነው አጭበርባሪ ብቻ ነው እኔ አቀልሃለሁ እኔ አልሳሳትም የሚለው ሌባ ብቻ በአሁን ሰዓት ከማናችሁም በሚሊየን እጥፍ አብይ ይበልጣችኋል አከተመ ይሄ ነው ከማናችሁም ማናችሁም ብትጮ አብይ ይበልጧችኋል ምንም ማድረግ አልችልም እኔ ባለው ነገር ፌሮ ነው የምናገር ሰው በማንኛውም ነገር በአሁን ሰዓት ጌታ ምስክሬ አብይን የሚበልጠው የለ እዚህ ጌም ነው ከዚህ በኋላ ቢቹ በዚሁ ከቀጠልክ ዮኒ ማኛ ሶሻል ሚዲያ ላይ ያለ ለአንተ ስራ አንስራ።